ሰላም ጤና ይስጥልኝ። ውድ የሶስተኛ ክፍል ተማሪዎችና ቤተሰቦች እንኳን ለምዕራፍ ዘጠኝ አበቃን። በዚህ በምዕራፍ ዘጠኝ ላይ ደስ የሚሉ ውይይቶች እንደምንወያይ እርግጠኛ ሆኜ ነው ምነግራችሁ። ይህ የጂኦሜትሪ ክፍል ነው። ለዛሬ እንደሚከተለው ይጀላችሁ። ቀርብ ያለው መምህር መዋመር ነኝ። ከማሚ ማት ዩትዩብ ስቱዲዮ ማሚ ማት ምዕራፍ ዘጠኝ የጂኦሜትሪ ምስሎች ይላል። ሁሌ እንደምናገረው ከምዕራፍ አንድ ጀምሮ የምላችሁ ነገር ምንድነው፣ በመጀመሪያ የመማር ውጤቶች ላይ እናተኩራለን። ሁሌ ምዕራፉን ስንጀምር ይህን ምዕራፍ እንደጨረስን ተማሪዎች ከዚህ ምዕራፍ ትምህርት በኋላ ሊያገኟቸው የሚችሉ ወይም ሊጠቀሙባቸው የሚችሉ ነጥቦች ምን ይመስላሉ? የሚለውን ስናይ መጀመሪያው ምስሎችን ማንጸባረቅ፣ ማንሸራተት፣ ማዞር የምስሎች እንቅስቃሴን ትገነዘባላችሁ። አሁን ይህን ስላችሁ እናንተ ምን እያልኩ እንደሆነ ግራ ሊገባችሁ ይችል ይሆናል። በጣም ደስ ይላል፣ እንኳን ግራ ገባችሁ፣ ምክንያቱም የሚጠበቅ ነው። እሰየው የማያሰኘው መቼ ነው? ይህን ምዕራፍ ከጨረስን በኋላ አሁንም አሁን የሚሰማችሁ አይነት ስሜት የሚሰማችሁ ከሆነ ያ ነው ክፋቱ። ያልኳችሁ ነገር ምንም ባይገባችሁ እንዳይገርማችሁ፣ ደስ ይላል በቃ አ ነገር ግን እነዚህን ነገሮች በአእምሯችሁ ያዟቸውና በሂደት ሲመጡ እያስታውሳችኋቸው እንድትሄዱ በመቀጠል በምጥጥናዊና ኢ ምጥጥናዊ ጂኦሜትሪ ምስሎች መካከል ያለው ልዩነት መረዳት። ምንድን ነው ምጥጥናዊና ኢ ምጥጥናዊ? አሁንም ግር ካላችሁ በቃ ደስ የሚል ነው። ኮንግር ያላችሁ የጂኦሜትሪ ምስሎችን በጎናቸው ብዛት ትለያላችሁ። በጎናቸው ብዛት መለየት አሁን እዚህ ጋር የምታዩት ነገር አለ። እዚህ ጋር የምታዩት ጎን ሶስት ጎን፣ አራት ጎን እንደማለት ነገር። ከዚያ ዋና ዋና ቃላት ደግሞ ማንጸባረቅ፣ ማንሸራተት፣ ማዞር፣ ምጥጥናዊና ጎነ ብዙ የሚሉ ቃላት ይህንን ቻፕተር እያገባደድን ስንሄድ በመካከል መለስ ብዬ ጠይቃችኋለሁ። አሁን እንደገና ስንጨርስም እጠይቃችኋለሁ። በመካከል መጥቼ ስጠይቃችሁ አሁንም ምንም የምታውቁት ነገር ከሌለ ነገር ተበላሸ ማለት ነው። አሁን ላይ ግን ችግር የለውም ብያለሁ። እሺ እንቀጥል። በዛሬ ይተወሰኑ አሁን ካነበብኩላችሁ ነገር አሁን ዛሬ ራሱ የምታውቁት ነገር ፖይንት ነጥብ ይኖራል። እሺ ማሳሰቢያ፣ በሁለተኛ ክፍል የሂሳብ ትምህርታችሁ ስለ ተለያዩ የጂኦሜትሪ ምስሎች ተምራችኋል። አሁን ደግሞ የጂኦሜትሪ ምስሎችን ማንጸባረቅ፣ ማንሸራተት እና በማዞር በእንቅስቃሴያቸው ስለሚፈጠረው ምስል እንዲሁም ስለ ምጥጥናዊ የምጥጥናዊ ጂኦሜትሪ ምስሎች የጂኦሜትሪ ምስሎችን በጎናቸው ብዛት መለየት ትማራላችሁ። ጂኦሜትሪ በምታዩት ሁሉ ነገር ላይ እንዳለ ታውቃላችሁ። ታውቃላችሁን ነው ታውቃላችሁን ጂኦሜትሪ ምንድን ነው? ግን ቃሉ እስኪ ጂኦ ማለት አርዝ ማለት ነው። አርዝ ማለት መሬት ማለት ነው አይደለ? ሜትሪ ማለት ሜዥር ማለት ነው። ሜዥር ማለት ደግሞ መለካት ማለት ነው። ጂኦ ሜትሪ አንድ ጋር ሲሆን መሬትን መለካት ከሚለው ስለ መለካት ጽንሰ ሀሳብ መጣማት ጂኦ ማለት አርዝ አርዝ ማለት ደግሞ መሬት ማለት ነው ሜትሪ ማለት ሜዥር ማድረግ ሜዥር ማድረግ ማለት ደግሞ መለካት ማለት ነው ጂኦሜትሪ ስንል ዘ ሜዥርመንት ኦፍ አርዝ መሬትን መለካት ከሚለው ጽንሰ ሀሳብ ነው በመጀመሪያ የተነሳው ልባቸው ትልቅ ነበር። መሬትን ሊለኳት አስበው ነበር ማለት ነው። ድሮ ደስ ይላሉ። እና ከዛ ተነሳ የጂኦሜትሪ ጽንሰ ሀሳብ፣ ጂኦሜትሪያዊ ቅርጽ፣ ከዚም ያው ቅርጻ ቅርጽ ነገሮች ከዛ መጡ ማለት ነው። እንግዲህ እንደነ ክብም፣ ሞላላ፣ አራት ጎን፣ ጀሪካን ቅርጽ ዳዳዳዳዳዳ ሲሊንዳር የመሳሰሉት ከዛ ስለ ቅርጽ ማውራት ጀመረ ማለት ነው። ይሄ ጂኦሜትሪ የሚለው በተለያዩ ባህላዊ የሥነ ጥበብ ስራዎች ላይ ታያላችሁ። እንዲሁም በተፈጥሮ ውስጥ አስደሳች እና አስገራሚ ቅርጾችን አሰሳችሁ ታገኛላችሁ ይላል። ደስ አይልም? ለምሳሌ ይህችን ደስ የምትል ይህችን ምስል ታውቀታላችሁ? እንደነገርኳቸው እንግዲህ መሬትን መለካት ከሚለው ጽንሰ ሀሳብ ተነሳና በትልቁ ማለም ጥሩ ነው። መሬትን ባይለኳትም ተነስቶ ከዚህ እስከዚህ ይሄን ያክል ሜትር እንደዛ እንደዛ ባይባልም ግምታዊ ጽንሰ ሀሳቦች አሉ። ከዚያ ግን ተነሱና ቢያንስ ጣሪያውን ለመንካት ስትዘሉ ቢያንስ ኮርኒሱን ትነካላችሁ እና ትልቅ በትልቅ ማለም ጥሩ ነው። ያንን ባይችሉ እንኳን ግን እንደነዚህ አሁን የምናያቸው ነገሮች በአካባቢያችን ያሉ ነገሮችን መለካት ተቻለ ማለት ነው። እና ለምሳሌ አገልግል። ብዙ ፓተርኖች የሚፈጠሩት ምስሎችን በተለያየ መንገድ በማንቀሳቀስ ነው። አሁን እዚህ ጋር እንግዲህ እቺ ምስል አለች፣ አያችኋት? ይህችን ምስል ቅርጿ ስለ ፓተርን በምዕራፍ ባሳለፈው ምዕራፍ ስምንት ላይ ስለ እና ሰባት ስለ ፓተርኖች ስለ ቅርጻ አሁን ለምሳሌ አንዲት ጥልፍ የምትጠልፍ ልጃገረድ እንዲህ እያደረገች እያደረገች ዲዛይን እያወጠች እያደረገች ልጥልፍ ልጥልፍ ትችላለች። ፓተርን ነው የሆነ ኤክስ ምልክት ከዛ አራት ጎን ወይም ሜዳሊያ አይነት ነገር እንደገና ኤክስ እንደዚህ እያደረገች ልትጠልፍ ትችላለች። ፓተርኖች ያና አይተናቸው ወይ ደግሞ ታጠርግና ኤክስ ከዛ ደግሞ ሶስት ልታረጋቸው ትችላለች። ደግሞ ኤክስ እንግዲህ ደስ በሚል ዲዛይን አሁን እዚህ ጋር እንደምትመለከቱት ያቸው ፓተርኖች ናቸው ነው። እሺ እንቀጥል። እነዚህን ዶሮዎች አያችኋቸው ሰጎን ከታች እንደምታዩት የሰጎን ምስል በሶስት አይነት መንገድ ተንቀሳቅሷል። እርስ በርስ በመወያየት የተከናወነውን እንቅስቃሴ ግለጹ ይላል። አሁን ይህንን ለመመለስ እዚ ጋ እዚህ ያለው ሰጎን ወደዚህ መጣ። በምን አይነት መንገድ ነው የተንቀሳቀሰው? እዚህ ያለች ሰጎን ያት፣ ሁለተኛ መንገድ፣ ሶስተኛው መንገድ እዚህ ያለች ሰጎን እንደምትመለከቷት ሶስት አይነት እንቅስቃሴዎች አሉ። አሁን እነዚህ መመለስ ተቸግራቸው እንበልና እስኪ አንዴ እዚሽ ጋር ተዋይተን እንደገና እንመለስበት። ማንጸባረቅ ማንጸባረቅ በመጀመሪያ በስዕል አሳየችሁና ደግሞ ደስ የሚል ቪዲዮ ደግሞ አሳያችኋለሁ። በቪዲዮ ደግሞ መሃል ላይ አስገባና አሳያችኋለሁ። ማንጸባረቅ። ይቺ ኩባያ አያችኋት? እዚህ ጋር ተንጸባረቀ። ልክ ምን ልበላችሁ፣ መስታወት ከፊታችሁ ጋር ይዛችሁ ፊታችሁን መልካችሁን ስትመለከቱ መስታወቱን ወደ እናንተ ጠጋ ብታደርጉት እና መስታወቱን አፍንጫችሁ ጋር ብታገናኙት ከመስታወቱ ውስጥ ሌላ አፍንጫ መጥቶ አፍንጫችሁ ጋር ይገናኛል። ኢማጂን አስቡት፣ መስታወት ይዛችኋል ፊት ለፊት ከዛ መስታወቱን እያያችሁ ጠጋ ስታደርጉትና አፍንጫችሁ መስታወቱን ቢነካው ከወዲህ ከስከጀርባ ከመስታወቱ ውስጥ ኢማጂነሪ የሆነ ምስል መጥቶ አፍንጫ ያለው ነገር የእናንተ መልክ ይመጣና አፍንጫችሁ ጋር ይገናኛል። ይህ የመሃል ላይ የምታዩትን እንደ መስታወት አስቡት ማለት ነው። የዚች የኩባያ መያዣ እንደ እናንተ አፍንጫ አስቡት። ሁለቱ ኩባያዎች ተገናኙ፣ መያዣዎቻቸው እንዲህ አይነት እንቅስቃሴ፣ ልክ ይህን ቅርጽ ይዞ የተንቀሳቀሰ እንቅስቃሴ መንጸባረቅ ይባላል። እንቀጥል። መንጸባረቅ በሁለት መልኩ እያየነው ነው፣ ጎን ለጎን ይህ ኩባያ አግድም ለአግድም፣ ሌላው ደግሞ ይችን አይነት አይታችኋት። ይህ ደግሞ ኢማጂን አስቡትና መስታወት ግን እንዳትሞክሩት፣ ግን ዝም ብላችሁ በሀሳብ አስቡት መስታወት መሬት ላይ ያስቀምጣችሁ፣ መስታወቱ ላይ እናንተ ብትቆሙ ብትቆሙ የእናንተ እዚህ ጋ ያለ የሰውነት አካል መስታወቱን ውዝቅ ብላችሁ ብታዩት ከወደታች ያንን አካላችሁን ሰውነት አካላችሁን ታያላችሁ ማለት ነው። በእንደዚህ ዓይነት የቅድም ጎን ለጎን ነበር። አሁን ደግሞ ከላይ ወደታች መንጸባረቅብቻ ባጭሩ ምን አለ መሰላችሁ ከመካከላቸው አግዳሚ ይኖርና የዛፍ ምስል እዚህ ጋር ደግሞ ተመልከቱት። ማንሸራተት ይህ ማንሸራተት ከቅድሙ ይለያል። ልባርጉ የኩባያ መያዣው እዚህ ጋር በስከ የት በኩል ነው ያለው? አሁን አሁንኛ እንደዚህ እንደምንለው በስከ ቀኝ እንበለው። ሸርተት ያው ልርዘው ውሰድ በቃ ምናም ብላችሁ የሆነን ነገር ገፋ አድርጋችሁ ወደዛ ስትገፉትን አይነት ነገር በቃ እንዳለ የሆነ ነገር ጠረጴዛ ላይ ተቀምጧል። ከእናንተ ፊት ቢሆንና ብዬው በቃ አልፈልግም ምናምን ላችሁ ገፋ ስታደርጉት ባለበት ነገር መክፋት። ልብ በሉ የቅድሙ ኩባያውን አስተያይታችሁታል። ያት መያዣዋ ይገናኛሉ ብያችኋለሁ፣ በአፍንጫችሁ አስቡት ብያችኋለሁ። ይቺ ግን መክፋት ነው ሸርተት። ይሄ ማንሸራተት ይባላል። እሺ ሶስተኛውና የመጨረሻው ማዞር ነው። ይችን ኩባያ አይታችኋታል። ልክ ይሄን ደግሞ ምን ታስባላችሁ መሰላችሁ? ሻይ በኩባያ አስቀምጣችሁ ሳታስቡት ስትመቱት ሲከረበት እና የያዘውን ሻይ ሲደፋ ቁጫ ላይ የነበረው ክርብት ሲል ማለት ነው። ዞረ፣ ሲዞር ነው ማዞር። በሁለት እንከፍለዋለን። አንድ እንደዚህ አይነት ዙረት ማለት ነው። ይሄ የሰዓት አዟዟር። የምትዞረዋ ሰዓት አለች አይደል? የእሱ አዟዟር እንደዚህ አይነት ሮቴሽን። ይሄ ሰዓት አዟዟር አቅጣጫ አቅጣጫ መዞር ይባላል። እሺ ማዞር በሁለት ይሄ ደግሞ እንዲህ መዞር ኢ ሰዓትዮሽ አዟዟር ይባላል። ኢ ሰዓትዮሽ አዟዟር ይህንን እንግዲህ ፊት ለፊታችሁ አንድ ሻይ የያዘ ኩባያ ያስቡትና በግራጃችሁ በጥፊ ብትሉት ወደ ቀኝ ክንብል ሲል ሰዓትዮሽ። እንደገና ደግሞ አስቀምጡትና በቀኝ እጃችሁ በጥፊ ስትመቱት ወደ ግራ ክንብል ሲል ኢ ሰዓትዮሽ አዟዟር ይባላል። አሁን ከነዚህ ተነስተን እነዚህን ምስሎች እስኪ እንመልሳውን። ይህ ምስል ቅድም ካየነው ይቺ መጀመሪያዋ ምን በሚለው ትወክላለች? ማንሸራተት ልክ ባለችበት ሸርተት ምንም አይነት እንትን የለም። ሸርተት ነው ያለችው። ይቺ የሁለተኛዋ ደግሞ በመስታወት ስታዩ ያልኳችሁ አያችኋት። ከመስታወቱን ጀርባችሁን ሰታችሁት እና ወደኋላ ሄዳችሁ ብትደገፉት መስታወቱን ምንና ምናችሁ ነው የሚገናኘው? ጀርባና ጀርባችሁ ነው የሚገናኘው አፍንጫና አፍንጫችሁ ይገናኛል፣ እንዳልኳችሁ ሁሉ ከዞራችሁ ደግሞ እና ወደ ኋላ ሄዳችሁ ደገፍ ብትሉት መስታወቱን ጀርባና ከወዲያ በኩል ሪፍሌክት ሆኖ የሚመጣው ኢማጂናሪ ኢሜጅ ጀርባና ጀርባ ይገናኛል እና እቺ ዳክዬ ወደዛ ዙራ ይሄን መስታወትን ነው የተጠጋችው እና ጅራቷና ጅራቷ ተገናኙ ማለት ነው። ሶ መንጸባረቅ ከሚለው ይወከላል። እቺ ዳክዬ ደግሞ እንደምታዩት ቁማ ነበረ፣ ክርብት ብላ ስትወድቅ ድቅ ማለት ነው። ይህ ደግሞ መዞርን፣ ወይም መዞርን፣ ያ የትኛው አንጻር ነች? መዞር ወይም ማዞር በሁለት ይከፈላል። መዞር በሁለት ይከፈላል። ያሽ ወደየት ነው የዞረችው? ይችላል ከይ አያችዋት፣ እንደዚህ ነው የዞረችው፣ እንደዚህ ሰዓትዮሽ ነው የተሽከረከረችው ማለት ነው። የሰዓትዮሽ እንቅስቃሴ አድርጋለች። ውድ ተማሪዎች በዛሬው ውይይታችን ይችን ቪዲዮ ደስ የምትል ውይይት በቪዲዮ አሁን ያልኳችሁን ነገር በቪዲዮ ያሳያችሁና ይህ የምዕራፍ ዘጠኝ ክፍል አንድ ያበቃል። በክፍል ሁለት ደግሞ መልመጃዎችን እንሰራለን። ሰላም ያርገን በነገ ሁለት እነዚህን የመልመጃ ጥያቄዎች እነዚህን የመልመጃ ጥያቄዎች እንሰራቸዋለን ማለት ነው። ልብ አድርጉ። አሁን አንድ ደስ የምትል ቪዲዮ ግን ያልኳችሁን ነገር በቪዲዮ ደግሞ ላሳያችሁ፣ ተከታተሉ። በዛው እንሰናበታለን። ውድ ተማሪዎች፣ እንደምትመለከቱ እንግዲህ ትራንስፎርሜሽን ይለዋል። በእንግሊዝኛው ትራንስፎርሜሽን የምስል እንቅስቃሴ ማለት ነው እንዳጠቃላይ። እና የመጀመሪያ ያው መንሸራተት የሚባለው ማለት ነው። ነች ኳስ ቀጥታ ይው ትራንስሌሽን። ሪፍሌክሽን ያት ዝጋ መስተዋት ላይ ሰው ቁሟል። እዚህ መዞር ደግሞ ይኸው ሲዞር ማለት ነው። ቀስ እያልን አንድ በአንድ ልናያቸው ነው። እንግዲህ የመጀመሪያው ይህ የምታዩት ስላይድ ይለዋሉ ወይም ደግሞ ትራንስሌሽን የሚባለው ወይም መንሸራተት ከነበረበት ተመልከቱ፣ ሲንሸራተት ሸርተት ብሎ ሲቀመጥ ማለት ነው። ተመልከቱት ይህን ምስል ሸርተት አድርገን ስናስቀምጥ አያችሁት፣ ልክ ራሱኑ መጠኑኑ ሳይቀይር፣ ሳይቀየር ሸርተት ብሎ በዚህ መሰረት ተቀመጠ ማለት ነው። ገፋ ማድረግ ኩባያውን እንዳልኳቸው አይነት። ሁለተኛው ሪፍሌክሽን ይለዋል በእንግሊዝኛው ወይንም መንጸባረቅ። ይህ በመካከል የምታዩት መስታወት ናት ብላችሁ አስቡና ይቺን ሪፍሌክት ወይ ስትንጸባረቅ ስትታይ ይቺ ምስል እንዲህ ትሆናለች ማለት ነው። ይህች አፍንጫ ብላችሁ ብታስባት፣ እዚህ ጋር አፍንጫ እንደረሻው ሮቴሽን መዞር፣ አያችሁ፣ ሲሽቀር ይሄ ምስል ተርን ያደርጋል ማለት ነው። በሆነ ዲግሪ መጠን ያክል ወይም አንግል መጠን ያክል ሮቴት ያደርግና ልክ እሱ ምስል ተከረባብቶ ሲመጣ ግን ሳይቀየር ሳይለወጥ ማለት ነው። ደስ አይልም? ወደ ተማሪዎች ቅድም እንደነገርኳችሁ በመልመጃ እንገናኛለን። ምህር መሐመድ ነኝ። ሰብስክራይብ ያላደረጋችሁ እባካችሁ ሰብስክራይብ አድርጎ ደስ የሚለው ውይይት እንወያያለን።